አሰላሙ አሌይኩም ወረህመቱላህ። አህባሾች አላህ በምላሳቸው እንግዲህ አልሐምዱልላህ፣ አላህ አጋልጧቸዋል። ቁርአንን ፍጡር እንደሚሉ በተለያየ ሁኔታ እስከዛሬ በኪታባቸው ነበረ። እኛ ያው ኪታባቸውን አውጥተን ረ እነዚህ ሰዎች ተጠንቀቁ፣ ይኸው ቁርአንን ፍጡር ነው እያሉ ነው ብለን ስንናገር ብዙ ሰው እንትን አይለውም ነበረ። ነገር ግን በምላሳቸው አላህ ሲያናግራቸው ብዙ ሰው ነቃባቸው። አልሐምዱሊላህ እና አንዳንድ አህባሾች ይጭን ይህንን አቂዳቸው ዓለም ያወቀው ፀሐይ የሞቀውን አቂዳቸው ለመደበቅ እኛ መክሉቅ አንልም ሲሉ እያየሁ ነው፣ እያስተዋልኩ ነው። በየት ኪታቡ ላይ ማለት ነው? ስብሓናላህ። ስራጥ ልሙስተቂም የተሰኘ የአብደላህ አልሐረሪ ኪታብ ገጽ አርባ ሁለት ላይ ከፍታሹ ማየት ይችላላችሁ። ፊ መቃሚት ታዕሊም ብቻ ተናገሩ መክሉቅ ነው ብላችሁ ይላችኋል። ተመልከቱ። መቃሚት ታዕሊም ማለት ያዕኒ በማስተማሪያ ቦታ ላይ ብቻ ምን በሉ ተናገሩ። ይህም አልፋዙ የቁርአን ጽሁፉ፣ ፊደሉ የሚነበበው ፊደሉ ማለት ነው። እሱ ፍጡር ነው መክሉቅ ነው ይላል። ተመልከቱ። ምን ላችሁ ፈልጌ ነው። አኛ እኮ ቁርአንን ፍጡር ነው አንልም ሲሏችሁ አህባሾች፣ አደንግጡ። አደንግጡ ጽሁፉ ፍጡር ነው ወይንስ አይደለም? ቁርአን ላይ ያለው ጽሁፉ ወይም የምናነበው ምንድን ነው በሏቸው። እሱ ተመልከቱ። አላህ በአረብኛ አይናገርም ይላሉ። በፊደል አይናገርም፣ በድምፅ አይናገርም ይላሉ። ተመልከቱ። ታዲያ ቁርአን እኮ በአረብኛ ነው የወረደው ቁርአን በፊደል ነው የወረደ። ታዲያ የማን ቃል ነው ቁርአን? አያችሁ አይደለም እንዴ? አዎ። ስለዚህ እኛ አህለ ሱና ወል ጀማዓ ቁርአን ጽሁፉም፣ ማዕናውም፣ ሁሉም መልእክቱም ከአላህ ነው ብለን ነው የምናስበው። አህባሾች ግን ቁርአን የአላህ ቃል እንላለን ሲሉ ጠይቋቸው። ጽሁፉ ከማን ነው በሏቸው። ጽሁፉም ከአላህ ነው በሏቸው። መቼም አዋ ይሏቸው። አያችሁ? አይ ጽሁፉማ መኽሉቅ ነው ይላሉ። ታዲያ ይሄ እኮ ነው ቁርአን መኽሉቅ ነው ማለት እኮ ይሄ ነው። ባጭሩ እኛ አህለ ሱና ወል ቁርአን ላይ አላህ የተናገረበት ጽሁፍ እንደዚሁ ደግሞ መልእክቱም ማዕነው ሁሉም ከአላህ ነው ከአላህ ነው። ተመልከቱ እና ይህንን ነውራቸውን ለመሸፈን ሲሮረጡ ስላየሁኝ ነው። አንዴ ወደ ቀኝ ላሉ አንዴ ወደ ግራ። ይኸውኛ መክሉቅ ነው አንልም ብለው ቪዲዮ ያመጣሉ። የዶክተር የሚሉት ያወከርን ሰው ቪዲዮ ያመጣሉ። ራሱ እዛው ቪዲዮ ላይ ይናገራል በደንብ ልብላችሁ። ያለመጡት ቪዲዮዎች ለማስተባበል የሚያመጡት ቪዲዮ ላይ ራሱ አላህ በፊደል አይናገርም በነዚ አይናገርም እያሉ ያኒ ራሳቸው የሚመታ ቪዲዮ ይለቃሉ። እና ዞሮ ዞሮ ማወቅ አለባችሁ፣ ግራ እንዳትጋቡ። እኛ ፍጡር አንልም ቁርአን ሲሉ ግራ እንዳትጋቡ። እሺ፣ ጽሁፉም ለፍዙ ለፍዙ ምንድ ነው በሏቸው። የቁርአን ላይ ያለው ጽሁፍ ምሳሌ፣ እጃችን ላይ ያለው አለ አለ፣ ሙጀለድ ይሄ እንትኑ ያኒ ቁርአኑ ጽሁፉ፣ እዛ ላይ ያለው ጽሁፍ ምንድ ነው በሏቸው። መክሉቅ ነው የሚሉት ስብሓነከ ረቢ። አይ ጽሁፉም መክሉቅ አይደለም፣ ጽሁፉም ከአላህ ነው ማዕናውም ወይ ደግሞ